ቲና ከትምህርት ቤት ጠፍታለች። ብሌን በጣም አዝናለች፣ ምክንያቱም ትንሽየዋ ጣፋጭ የሆነች አንድ ብቸኛዋ እህቷ ናት። ሰላም ውድና የተገበሯችሁ ቤተሰብ እንዴት ቆያችሁ? ሰላማችሁ ብዛ እያልኩኝ ቲና ከትምህርት ቤት ጠፍታለች። ብሌን በጣም አዝናለች፣ ምክንያቱም ትንሽየዋ ብቸኛዋ እህቷ ናት። እያፈላለጉ ይገኛሉ። ማርታ በጣም መልካምና ጥሩ የሆነች ጎደኛ አለቻት ብሌን ብሌን ሌላ ዘመድ የላትም። ነገር ግን ማርቲ ስራም ታግዛታለች። በቃ አላቅም እንደዚህ አይነት ጎደኛ እች አላቅም በጣም መልካም ናት ማርቲ። እንዲሁም አቤል አቤልም በጣም ያዘንላታል ለብሌን። አሁንም ቴናን አብሯት እያፈላለገ ይገኛል። እንዲሁም ብሌን ቤቷ ውስጥ እንዳትቆይ ወደ ራሱ ቤት ወስዷታል ማለት ነው። ምክንያቱም ብሌንን የሚያስፈራራት ሰው አለ፣ ዮናስ የሚባል አለ። ምናልባት ቲናን ዮናስ ወስዷት ይሆን? ምናልባት አነጋገሩም ሁሉ ነገሩ ያስፈራል። ምክንያቱም የማታውቀው ሰው ደብዳቤ ሰጥቷታል የማስፈራራ ከስራ ወደ ቤቷ ስትገባ በበሩ ስር ደብዳቤ ተቀምጦላታል ከዚህ በፊት እሷ ደግሞ ማንም ጠላት የላትም። ዮናስ ዮናስ ብቻ ነው እሷን የሚጠላት፣ እንዳትኖር እንዳትሰራ በቃ ማየት አይፈልግም ተነቅላ እንድጠፋለ ስለሚፈልግ ማለት ነው። ስለዚህ ብሌን እሱን የተጠራጠረችው ከሱ ውጪ ምንም ማንንም አልጠራጠርም ብላለች። ነገር ግን የአቤል ውጭኛ ሄሩት እንዲሁ ከመሬት ተነስታ ቅናት የቅናት መንፈስ ልገላት ነው። ብሌን ምንም የምታውቀው ነገር የለም። አቤል የቡና ደንበኛ ብቻ ነው፣ ቡና ነው ምጠጣ። ምናልባት አቤል ምን አይነት ስሜት እንዳለ ለብሌን አይታወቅም። ብሌን ግን ምስኪን፣ ስራዋን ብቻ ነው፣ ደግነቷን ብቻ ነው። በዛ ውጪ የምታውቀው ነገር የለም። ነገር ግን የሩት ጠምዳታለች። በጣም ጠምዳታለች። አሁን አቤል ግን ቤትሽ ውስጥ መሆን አይገባሽም ነገሮች እስክስተካከሉ ድረስ እቤቴ ነ ብለው እቤቱ ወስዷታል ማለት ነው። እንዴት እቤቴ ድረስ ዘህ ትመጣለ ብላ በጣም ተናዳለች ሩት። ሩት በጣም ተናዳለች። ብሌን ዛም ስቃያዋ ነው። ምክንያቱም በነገሮች ተጠምዳታለች ብዬ አስባለሁ። ምናልባት ቲና እስከምትገኝ ድረስ ማለት ነው። ዮናስ በጣም አስፈርቶኛል። ምክንያቱም ቲናን አርቋት ሳያስዳት አይቀርም ብዬ አስባለሁ። እጁ ሳይኖርበት አይቀርም። ምክንያቱም እሩት ናት ለአቤል የቀናቻለችው፣ ግን ቲናን የወሰደቻት አይመስለኝም። ዮናስን ነው የምጠራጠረው። ብሌም በጣም የምታሳዝን ልጅ ናት። እና አንዳንዴ እናንተ ስትሰሩ ለማደግ ስትፈልጉ እንዳትሰሩ ትልቅ ቦታ እንዳደርሱ የእናንተን ማደግ የማይፈልግ ሰው በትክክለኛ በዚህ በድራማ መልኩ ቀርበልን እንጂ በትክክል አለ። ደንበኛ ሲመጣላችሁ እናንተ የምትሰራችሁ ነገሮች እራሱ አሁን ይሄ ልጅ እራሱ አይሰራም፣ ስራ ፈት ነው። ለእናትየው እንኳን የሚመልስላት መልስ፣ በእውነት እንደዚህ አይነት ትውልድ አለ ብላችሁ ታስባላችሁ? ምንም ንግግሩ አይጥምም። ስለዚህ ብሌንን በጣም እያሰቃያት የሚገኘው እሱ ነው ማለት ነው። በጣም ይቀናባታል። ጎበዝ ናት፣ ትሰራለች፣ ታታሪ ናት። ቡናው አይጥማል፣ ሁሉም ሰው እየሄደ ይጠጣል። እሱን ግን በነጻ እየሄደ እየጠጣ ክሳራ ነው እንጂ ምንም ትርፍ የለው እንደዛ መሆኑ ቡናውን ትሰጠዋለች ማለት ነው። ያም አልፎ ተርፎ ግን ይቀናባታል ማለት ነው። እንድትጠፋ ነው የሚፈልገው። ቲናን፣ እሱን የወሰዳት ብዬ ነው የማስበው ማለት ነው። ነገር ግን ውድ ቤተሰቦቼ፣ ሚቀጥለው ላይ ደግሞ ምን እንደሆነ፣ ቲና የት ደርሳ ይሁን፣ ማንስ ወስዷት ይሁን፣ ቢሌንስ እንዴት ትችለው ይሁን፣ ቲና እስከምትገኝ ድረስ። ምክንያቱም እናትና አባት የላቸውም ብቻ የምታድግ ቴና ደግሞ ጥያቄ ያላት እናትና አባትን ያሳየኝ ትላታለች፣ ሁሌ መልሷን አልተመለሰላትም። ስለዚህ የሚቀጥለው ላይ ቴናን ታገኛታለች ወይስ፣ ብሌንስ እንዴት ነው የምትቆየው፣ አብረን የምናየው ይሆናል። ላይክና ሰብ አድርጉኝ። እምወዳችሁና ማከብራችሁ ውድ ቤተሰቦች፣ መልካም ቆይታ።